አላህ ዘንድ ተቀባይነት አለው። ወኢን ካነ ፋጅረን የተበደለው ሰው ማንም ይሁን ማንም ፋጅር መጥፎም ቢሆን አላህ ይቀበለዋል። አላህ መጥፎነቱን ወደው ሳይሆን ፍትህን ወዶ ስለዚህ፣ ሰው እንዳለክስብን፣ ስንቱ አለቀሰብን፣ ስንቱ ሳይተኛ አደረ፣ ስንቱ ጾሙን አደረ። በኔ ምክንያት፣ በአንተ ምክንያት፣ በአንቺ ምክንያት፣ በእኛ ምክንያት ስንቱ ተቸገረ። ስለዚህ ወንድሜ፣ የተበዳይን ዱዓ ተጠንቀቅ። ማንንም እንዳትበድል፣ ማንንም እንዳትበድል። ከመበደል ከመበደል መበደል ይሻላል። የእውነቴ ነው። አላህ ሳንበደልም ሳንበድልም ሀያታችንን እንዲያደርግልን ህይወታችንን በዚህ እንዲያደርግልን ዱዓ እናድርግ። ነገር ግን ከመበደል መበደሉ ይሻላል። ለምን? ነገየው መልቀያማ ባዶ የሚያደርገን ጉዳይ ስለሆነ አላህ እኔንም እናንተን ከበደል አላህ ይጠብቀን። ሰላም አሌይኩም ወረሐመቱላሂ ወበረካቱ።